ለምን ብላ እዛ ውስጥ እንደገባችም የምከርደው ምንም ጥርጥር የለውም። እዛ የሄዱበት ቦታ በደንብ በደንብ አድርጎ ነው ኢክራምን የውስጧ ችግር በጣም በጣም ከርደሙ የእሷ ችግር የሚገልጽላት ነገር ቦታው ላይ ማማ ጨቤና እናቷ ሄደው በማየታቸው እንኳንም ሂጅ አለው እንደሚያስብላ ብለዋል። ኢንሻላህ አብረና ያለን ቤተሰብ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደና የተከበራችሁ ወደ ማን ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ደጌ ናችሁ አላችሁ? አለን አለን፣ አልሐምዱሊላህ ሰላም ነን። እንዴት ነው ውለዋችሁ? እንዴት ነበረ? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው፣ አለን ማለት ነው። ሙቀቱ እንዴት ሲወችዋል? እንዴት ነው የብረታችሁ ነው እንግዲህ የሳውዲ ሙቀት የሳውዲ ነው፣ ያ ነገሩ እዚህ አረብ ሀገራት ዱባይም፣ የትም በአሁኑ በአሁን ሰዓት ሙቀት ስላለ አኬድ ያ ሙቀት ሁሉም ቦታ ነው ይመስለኛል። እዚህ ሳውዲ ብቻ ይመስለኝም፣ አላሁ አለም። እዚህ ካልሆነ ሌላ ቦታ ያላቸው ነገሩን እና አላህ ያግዛችሁ በጃላችሁበት አላህ ይጠብቃችሁ። ወደ ማን ቤተሰብ አለን ማለት ነው፣ እኛ ጋር ሁሉ ሰላም ሆን፣ ደህና ነኝ፣ ያ ሙቀቱ ትንሽ እንጂ ደህና አለን ማለት ነው። በብርድ ጊዜ ብርድ፣ በሙቀት ጊዜ ሙቀት እንደዚህ እያልን እያልን ሀያታችን ዝሙያችን እዚህ ሀገር ፈጀን እና ይሻ ሁላችንም አላ ከስደት በቃችሁ በሎን አገራችን አላህ ያብቃን ማለት ነው። ያሰብነው ሁሉ አላስፈሮት አላም ገደው የልባችን መሻት የሚያቀብ ሰው አይደል እሱ፣ ያሳካልን ላችኋለ ውድ ቤተሰቡ። ሲቀጥል ደግሞ ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ እማማ ጨቤ ምክንያቱ የክራም ባለፈ በተፈጠረው ነገር እኔ ምስጢር ልታካፍል ቤት ባስቀመጥኩት ከሜር ዥያት አለው ዘለኩትን ካሜራ የያዘልኝ ነገር እኔ በደንብ አድርጌ የሰለልኩልህ ነው። በደንብ አድርጌ የተከታተልኩት ነው። ችግር ደማ ታስብ ሚለውን ቪዲዮ በአጋጣሚ ደግሞ እሷ አገኝታ ይክራምም ደግሞ በጣም ማሰቃይታት ነበር። ይክራም ያለቀሰች ምቀር ደግሞ ታውቃላችሁ። ከዚህ በፊት ይክራምን ውጭ ላይ ነው ያን ያገኘቻት ነበረ ማለት ነው። ከዛ በኋላ ደግሞ እማማ ጨቤ እኔ እህት እህታለኝ ተነሽ፣ እህታለኝ እናት አለኝ። ይሄ እያየሁ ደግሞ ኢክራምና ውጥቼ ወደ ህግና ቦታ አላቆማት ወይ ፎሊስ አሰብልፊ አልሰጥም፣ የችግረው እያየሁ ቤቴ ማስቀመጥ አልፈልግም። አሁን ደግሞ ከእናቴና እኔ ያሰብነው ነገር ምንድን ነው? ወጥቼ ቤተሰቦች መስጠት ብቻ ነው ብላ ባሰበችው መሰረት ከዛ በኋላ ደግሞ ጉዞ ተነስተው ወደ ኢክራም ቤተሰብ ከሄዱ በኋላ ምን አጋጠማቸው? ኢክራም ቤተሰቦች እኔ እንጃ በቃኔ አላቅም። በጣም በጣም ልብ ነው የምንሰብረው ማለት ነው። እዛ ያሉበትን ቤታቸው ምናምን በቃ በጣም ነው እንጃ። የተፈጠረውን ነገር አይታችኋል። አባት ደግሞ በዛ ሰዓት ደግሞ እሷ በቃ እዛ የበሮ ቤት ከእሷ ጋር ካሉኝ በኋላ አፍ ዘግቼ ቁጭ አልኩም። ገና ደግሞ ኢክራምን ከቤት የኛ ሳታማክር ነው ዝም ብላ ነው የጠፋች ነበር። ከዛ በኋላ ከጠፋች ከወጣች በኋላ በወሬ ወሬ ስሰማ ኢክራምን ያለችበት ቦታ እዛ ቦታ ነው ካሉኝ በኋላ ልቤ አርፎ ቁጭ አለ። ምክንያት ደግሞ በቃ ያ ያለችበት ካወኩ በኋላ ብለው ዝም ብዬ ነበር፣ ግን አሁን ልጄ ማምጣታቸው በማስረከብ በጣም ደስ ብሎኛል ብለው እዛ ጋ ያሉትን ነገር ከባድ ነው። አንዳንድ ችግር ብቻ ችግር ከባድ ነው። የክራም ደግሞ ለቤቷ አንድ ናት። ምንም እህትም ወንድም ምንም የላትም። እነሷ ብቻ ናት። ስለዚህ እንደውም በጣም የሚያሳዝን ቤተሰብ ነው ያላት። እናቶቿ አባቶቿ፣ የሚኖርበትን ቤት በቃ ያለውን በቃ ምንም ነገር ወላሂ፣ ወረዲካት አባቱ የራሱ የለበሰው ልብስ አይታችኋል። እና ኢክራም ማማ ጨቤ መቼም ነገር ደግሞ ይሄ ነገር ይሁን ነገር ያን ይሁን ነገር አላ ሰውነት ያመጣብን ለፈተና አይደል? ስለዚህ ለፈተና ነው። ከዛ በኋላ ደግሞ እሳቸውም ደግሞ ያኔ ልጃቸውን ያለውን ነገር አላወቁም ነበር። ኋላ ስኔ ሷ ጋር አለች ከተባለ በኋላ አፌ ዘግቼ ቁጭ ብዬ ነበር። አሁን ደግሞ እና ብለው በቃ ሲሄዱ ጊዜ እኛ እኮ የመጣ ነው ልጃችን እናስረክብ፣ ነው ልጃቸው ደግሞ ተቀበሉን። ልጃቸው ደግሞ እኛ እንደዚ እንደዚህ ጉዳ አደረገችን። እኛ ደግሞ ያገኘናት ውጭ ላይ ውሃ ተደፍቶባት ምከደም ቆሻ ያለቀሰች ነው። ቤት አስገበተን በኋላ ከቤታችን ገባች በኋላ እንዲህ ጉድ አድርጋ ነው እኛ ልጃችሁ ጋር ደግሞ ህግ ማንወስድም እንደማስረከብ ነው ካለቻቸው በኋላ አባት ደግሞ ለምነው ምን ብለው በሽማግሌ ተለምነው ያለውን ነገር አባት ከተረዱ በኋላ ይክራምም እናቷ አባቷ ከአሁን ወዲህ ልጅ ሰው ሰወሬ መስማት እነሱ ያሉች ነገር እሺ ማለት መሄድ መምጣት፣ ከዛ ውጭ እንጂ ሌላ ነገር አትስሪ ብለው ያኔ አደራ የማማ ጨቤና የእናቷ ሰጥተው ተመራርቀው ወይም ደግሞ በዛ ተመልሰዋል ማለት ነው። እና የዛሬ የነበረውን ውድ ቤተሰቦች ቪዲዮን ይሄ ይመስል ነበረ ማለት ነው። እማማ ጨቤ ወይም ደግሞ ቢክራም ከሄዱ በኋላ እርግጠኛ ነኝ የእማማ ጨቤ ብዙ ሰው ታውቃለች፣ ትረዳለችም፣ ረድታለችም፣ ትሄዳለችም ብዙም ነገር ታውቃለች። ምክንያቱም ችግር ያየ ሰው ደግሞ በጣም አካሄድ ልቧም ተነክቶ እንደውም በደም በደንብ ሶ ሰው እስከአሁን ያኔ ስለ እሱ ስላወሩ ነው ነበር እንጂ ማማጨቤ ዳግመኛ ሄደር የእነሱ ክራም እንዴት እንደወለደዋት እንዴት ነው በምን ኖሮ እንደሚኖሩ ብጠይቃቸው እኔ በጣም ደሴ ላይ ነበር። አሁንም ክራም ምክንያቱም ማማጨቤ እርግጠኛ ነኝ ተመልሳ ሄዳ እነሱ እንደምታስደስታቸው እርግጠኛ ነኝ። እዛ ጋር ነገሩ ድካም አለው መሰለኝ። ያ ደግሞ የሆነ መኪና ወይ ደግሞ ባጃጅ የሚገባበት ቦታ አይደለም፣ የሆነ ውስጥ በውስጥ ነው። እና በጣም ነው ያሳዝኑ ማለት ነው። በጣም ነው ያሳዘኑኝ። እርግጠኛ ነኝ እማማ ጨቤ ታረገዋለች ብዬ አስባለው የእናታቸው አባቶች ልብስ ይዛ የሆነ ገር ደስ እንደምታስደርጋቸው ቀንጃ በሲሆና የለበሱ አይታቸው እና በጣም በተለይ እናቷ ዓይንዋ ነው ያመማት በዛ ብታወራቸው ሳት ራሱ ስንቴ ነው ያየኛው ያሸችው ነበር። የህመም ሰው ነኝ፣ አይ ዓይኔ ያመኛል ብላለች። የእማማ ጨቤ ቤት ሰዎች እማማ ጨቤም ደግሞ እርግጠኛ ነኝ ወይ የቪዲዮ መቼ ምኔት አይ አልፈመስኩም። ታዋቂ አይደለሁም። ታዋቂ ብሆን እኔም እንኳን የረዳቸው ነበር ወይ ደግሞ እማማ ጨቤ ራሱ ራሱ ተከታተላኝ ነበር ፊሌስ በላይ ናቸው አሳክሚያቸው ምክንያቱ ደግሞ ደጋግ ምክንያቱ ደግሞ አሉ ከእነሱም ቢሆን እንጂ ብለ አይ ናቸው የእናት አይ ናቸው። ብታሳክማቸው እሳቸው ይሁን በቃ ይሁን ደረጃ ላይ ብታረጋቸው በጣም ደስ የሚለኝ ነበር። ምክንያቱ ደግሞ ይክማም ይሁን ነገር ነው። ምክንያቱ ደግሞ አላስማኖታና ከመጀመሪያ እኔ ሁሌ የምለው ነገር አለ። ከፊታቸው የሆነ ነገር የሆነ ችግር ሲያጋጥማችሁ የሆነ ነገር በላይ የሆነ ነገር ሲያመጣባቸው ከኋላው የሆነ ነገር ቢያስቀምጥላችሁ ነው እንጂ የተደው የባሰ ነገር አያስቀምጥለንም። ከደሞ አላስማኖታል ለኛ ሁሉም ነገር መርጦ ወዶ ሁሉም ነገር የመረጠልን ስለሚያረግልን ማለት ነው። ከደሞ ደግሞ ክራም ደግሞ ከደሞ እማማ ጨቤ የምር የምሰራውን ቪዲዮ የምር ከሆነ እማማ ጨቤ ታቃላችሁ። ይክራም ወደ እናቷ የሆነ ገበያ ላይ ስህ ነው ብላ ነው መንገድ ላይ አግኝታ ውሀ ተዶፍቶባት ምናምን እርቦኛል ብለ ያሁል ያለቀሰችን በሳቅም የተሞላበትን ደስታ በዛ ሰዓት ነው ያኔ ከእሷ ጋር የተገናኙ ማለት ነው። ከተገናኙ በኋላ ይክራም ደግሞ ያኔ እውነት እዛ ጋር ቸግሯት ምናምን ሳይሆን ያኔ እማማ ጨቤ ማነሷ ማን እንደሚሰል ማን እንደዚህ እንደዚህ እንዲያደርግ አላቅም። ከዛ በኋላ ነው ይክራም ከደወሰደሻለች ክላስ ካስፈራራች በኋላ ነገረችኝ ብለ በጆሮ የነገረቻት ነበር እውነትም ይሁን ውሸትም ይሁን አላቅም

በጣም አናዳኝ ነበር። እንዴት እሷ ላይ ቢዱ ትሰራለች ውሸቷ ማለት አንድ ሰው እኮ ሰረቀኝ ማለት ሚዲያ ላይ ማውጣት ከባድ ነው። በቃ እቻ ምሳሌ ክራም አስበው ውስጥ ሲዋ እንደዚህ አይለ ሰለለቸኝ፣ ሰረቀቸኝ ሚዲያ ላይ የለጠፈችው ነገር ብዙ ሰው ነው የሚያዩ። ያ ክራም ከደግሞ መንገድ ላይ ሰው ባያት ቁጥር ወይደው ሰውን ቀጥሮ ቤት አያስገባትም አይደል? ሰው ቤቱ ቀጥሮ አያስገባትም ማለት ያኔ እንደዚህ አይነት ካለ ከደሞ ካለ እስካሁን ወዲ ምሳሌ ክራም ላይ በቃ እምነት ነው የጠፋ ማለት ነው። መንገድ ላይ ያያ ሰው ቺ ሲ ሌባ ናት በቃ ያቆሻታል ማለት ነው። ታውቃላችሁ እኛ ማህበረሰብ አይደለም እንኳን ፌታችሁ ተሸፍኑ እንኳን ተለቃችሁ እንኳን አልሆነም። የሷም ተለፊቶ ተለቀው አይደለም ዝምብላ ነው የለቀቀችው፣ እና ብቻ ከባድ ነው ማለት የውሸት ቪዲዮ እንደዚህ ታረጋታለች ብዬ አላስብም እኔ። መጀመሪያ በቃ በጣም እኔ ተናደርኩ ነበር። ለምን እንዴት እንደዚህ ታረጋታለች? ምክንያቱ ደግሞ ሴት ናት፣ በቅንሱ ነገር ይጠብቃታል። በቃ ብዬሽ ነበር። ግን እውነት ቢሆን ነው አላኋላም ያለውን እኔ እንጃ። ማለት ብዙዎቹ ከመሰናነብም ጋር ደግሞ ማመጨ ብዬሽ ደግፋችኋሉ። የእሷም ደግሞ ጋር አትወሳጃትም ውሸትዋ ነው ምናምን ያላችሁ አለ። በሁሉም ያ በሁለት ነገር የተወዛገበ እኔም እንደናንተ ነው። በቃ ያኔ መዋዛገብ ሳይሆን በጣም ተናደድኩ። ለምን ያኔ ይህች ልጅ በቃ እንዲህ ድርዋ ነው የሆነ ያጠፋችባት ብዬሽ አሰብኩ። ወድ ከአሁን ወዲህ ማንም ልቅጠራት ቢል፣ ለምሳሌ ዩቲዩብ ማመጫ ቢ የሚከታተላት ሰው እንጂ ልጅ፣ ማንም ከአሁን ወዲህ ማንም አይቀጥራትም። እና ለምሳሌ እና አይቻት አልቀጥራትም፣ አላምናትም። ወገለብል ሰለ ጠፋኝ እንትን ነበር ያኔ ብዙ ነገር እንትን ነበር ማመጫ ቢ ማለት ነው። እና የምር ከሆነተን ከሆነ እቺ ልጅ ቸግረዋትም። እውነትም እማማ ጨቤን ለመሰለል ምክር ደግሞ የተቀበለችው ብር አጓግተዋል ሊሆን ይችላል። አያችሁ ቤቱ እናቱ በቃ ያላችሁን ነገር እኔ እንጃ። አንዳንዴ በቃ የሆነ ማጣት ከባድ ነው። ላ ማጣት ሁል ዚ በጣም ዝቅ ነው የሚያረጋችሁ፣ ከእኔ እንጃ እና በጣም ነው ያዘንኩ ማለት ነው። እናትና አባቶቿ በማለቴ በጣም አዝን። ያለው ግን አላህ የተሻለ ነገር አለው ማለት ነው። እንሻላህ፣ ለሁሉም ነገር እሱ ያውቃል። እና እሷም ደግሞ እርግጠኛ ነኝ ጥሩ ነገር እንደሚጠብቅሀት ማለት ነው እና እሷም ተነሱ ተስማምታ ኢክራምም ጥሩ ነገር ሰርታ ጥሩ ነገር እንደምትሰራ እርግጠኛ ነኝ። እና እንዴት ነው? እስቲ እናንተስ እንደዚህ ባያችሁት በኋላ ቤቶ ካያችሁት በኋላ ልባችሁ ተነክተው ላይ አልተነካም? እናው ሁለተኛ ቪዲዮ ያኔ እማማ ጨቤ ልትሞሸር ነው። የሰው ሞሸር በአሁኑ ሰዓት በአልዋም ራሱ የታየ አይደለም። ያኔ የሞሸራ ነው ያለችው ጋዛን ያለ ነው እና ውድ ቤተሰቦቼ ስለዚህ የእማማ ጨቤ ቤ የዛሬ ፕሮግራም ይሄ ይመስላል። ኤክራምም እስር ቤት ከመሄድ ናለች። አልሐምዱሊላ ማማ ጨቤ ካሁን ወደ ስዋ እንደምታዝንላት እርግጠኛ ነኝ። የሰው ልጅ ወዶ ወይ ደግሞ የሆነ ነገር ሳይቸግረው የሆነ ውስጥ አይገባም። ከደሞ ኤክራምም በዛ ሰት ይሄድ ብሩ እውነትን ማመጠብ ያለችው ከሆነ ብሩ ስለሚያስፈልጋል ሊሆን ይችላል፣ የውስጥም የገባችው ማለት ነው። ብሩ ባትፈልገው የውስጥ አትገባም ነበር። ኢንሻላህ ኸይር ነው። እና ውድ ቤት ሰዎች ቪዲዮን ከወደዳችሁት ላይክ ሼር ሰብስክራይብ አርጎ ማለት ነው በሌላ ቪዲዮ እስከምንገናኝም አላስኩም ነገር ያሰማን እማማ ጨቤ የክራም እናት እርግጠኛ ነኝ፣ ከአሁኑ ወደ እንደምደግፋቸው ሰው ምን እንደምትረዳት እርግጠኛ ነኝ። በጣም የሚያስዝኑ ቤተሰቦች ናቸው። ክራምም የእናት አባቱ አንድ ናት። እንግዲያውስ ችግር አንዳንድ ችግር በማይሆን ነገር ይከታችኋል። ቪዲዮ ይከወዳችሁ ላይክ ሲል አድርጉልኝ። መሰግናለሁ ስለምታበረታቱ ላቸዋለው ወደ ቤተሰብ